የዛሬ ሁለቱ ተጠባቂ ጨዋታዎች ሲዳማ ቡና ከባህር ዳር ከተማ፣ ሐዋሳ ከተማ ከወላይታ ዲቻ። ዘገባው የመላኩ ወለ ሰንበት ነው። የኢትዮጵያ ፕሪምየር ሊግ የ23ኛ ሳምንት የሁለተኛ ቀን መርሃ ግብር ቀሪ ሁለት ጨዋታዎች ዛሬ ከቀትር በኋላና ምሽት ላይ በሐዋሳ ዩኒቨርሲቲ ስቴዲየም ሜዳ ይደረጋሉ። ሁለቱ ባለሜዳ ቡድኖች ከተጋጣሚዎቻቸው ከባድ ፍተና ይጠብቃቸዋልም እየተባለ ነው። እናም ጨዋታዎቹ ገና ከወዲሁ ትኩረትን ስበዋል። በመርሃ ግብሩ መሠረት ቀን 9 ሰዓት ላይ ሲዳማ ቡና ባህር ዳር ከተማ፣ ምሽት 12 ሳል ላይ ደግሞ ሐዋሳ ከተማ ወላይታ ዲቻን የሚገጥሙ ይሆናል። ሁለቱ ባለሜዳ ቡድኖች ዘንድሮ በጥሩ አቋም ላይ አይገኙም። ውድድሩ በሜዳቸው የሚከናወን መሆኑን ተከትሎም ነጥቦችን ይሰበስባሉ ተብለው ቢጠበቅም እንደታሰበው እየሆነ አይደለም። በሜዳ ላይ የሚታየው እንቅስቃሴም ቢሆን ለደጋፊዎቻቸው ምቾት የሚሰጥና በራስ መተማመን የሚፈጥር አልሆነም። ምንም እንኳን በአንጻራዊነት ሲዳማ ቡና የተሻለ አፈጻጸም ቢኖረውም ማለት ነው። በዚህ ሳቢያም ዛሬ ሁለቱ ቡድኖች ዛሬ ከባድ ፍትና ከተጋጣሚዎቻቸው ይገጥማቸዋልም እየተባለ ነው። ምክንያቱ ደግሞ ሁለቱ ቡድኖች ዛሬ የሚገጥሙት በጥሩ አቋምና ደረጃ ላይ ሆነው ለዋንጫ እየተፎካከሩ የሚገኙት የሚገኙት ባህርዳር ከተማና ወላይታ ዲቻ መሆኑን ነው ሁለቱ ቡድኖች አሁን ላይ በሊጉ በ በኩል 37 ነጥብ ሁለተኛ ና ሶስተኛ ደረጃ ላይ ይገኛሉ ባህር ዳር ከተማ ከሲዳማ ቡና የስምንት ወላይታ ዲቻ ከሀዋሳ ከተማ የ16 ነጥብ ብልጫ አላቸው ያለፉት አምስት ጨዋታዎች አፈጻጸም ከተመለከትንም ባህር ዳርና ወላይታ ቅድሚያውን ይወስዳሉ ባህር ዳር ከተማ ከ15 ነጥብ 13 ወላይታ ዲቻ ከ15 ነጥብ 11 አግኝተዋል። ሲዳማ ቡናና ሀዋሳ ከተማ በተመሳሳይ ጨዋታ ማግኘት የቻሉ ስድስት ነጥብ ብቻ ነው። ይህም ቡድኖቹ ምን ያህል በተራራቀ አቋምና ስነ ልቦና ደረጃ ላይ እንደሚገኙ ከማመላከት በላይ ብዙዎች በአብላጫውን የአሸናፊነት ቅድመ ግምት ለመሪዎቹ ቡድኖች እየሰጡ ይገኛሉ። የሁለቱ ጨዋታዎች የታሪካዊ ግንኙነት መረጃዎች የሚናገሩት ግን ከዚሁ በተቃራኒ ነው። ሲዳማ ቡናና ሀዋሳ ከተማ ጥሩ የማሸንፍ የበላይነት አላቸው። ሲዳማ ቡናና ባህር ዳር ከተማ በኢትዮጵያ ፕሪምየር ሊግ 12 ጊዜ ያህል ተገናኝተው ሲዳማ ቡና ስድስት ጊዜ ባህር ዳር አራት ጊዜ ማሸነፍ ሲችሉ ቀሪ ሁለት ጨዋታዎች ደግሞ አቻ ተለያይተዋል። ሐዋሳ ከተማና ወላይታ ዲቻ እንዲሁ 16 ጊዜ ተገናኝተው ሐዋሳ ከተማ ስምንት ጊዜ ሲያሸንፉ ወላይታ ዲቻ ማሸነፍ የቻለው ሶስት ጊዜ ብቻ ነው። አምስት ጊዜ ያህል ደግሞ በአቻ ውጤት ጨዋታቸውን ፈጽመዋል። እነዚህ እውነቶችና ሁለቱ ቡድኖች ጨዋታዎቹን በሜዳቸውና በደጋፊያቸው ፊት ማድረጋቸው ያነሰ ቢሆንም ሊያሸንፉ እንደሚችሉ ተስፋ ጥሎባቸዋል። ከዚህ ሌላ የዛሬ ሁለቱም ጨዋታዎች አሸናፊ ቡድን ማንም ይሁን ማን በመሸናነፍ ሊጠናቀቁ እንደሚችሉም ወቅታዊም ሆነ ታሪካዊ ቁጥራዊ መረጃዎች ይናገራሉ። የዛሬ ሁለት ጨዋታዎች ለሁሉም ቡድኖች ቀጣይ ጉዞዎች በተለይም ደግሞ ለሐዋሳ ከተማ እጅግ በጣም ወሳኝ ነው። ሐዋሳ ከተማ አሁን ላይ በፕሪምየር ሊጉ ለመቆየት ከዛሬ ጀምሮ የሚያደርጋቸው ጨዋታዎችን በሙሉ የሚያከናውነው የማሸነፍ ግዴታ ውስጥ ሆኖ ነው። ምክንያቱም ከፊቱ ካሉ ቡድኖች ጋር ያለው የነጥብ ልዩነት አምስት እና ከዚያ በላይ ሆኗል። ስለዚህ ለመትረፍ ልዩነቱን ማጥበብ እንጂ ማስፋት የለበትም። ይህን ለማድረግ ደግሞ የዛሬውን ጨዋታ የግድ ማሸነፍ አለበት። ወላይታ ዲቻን ቢሆን የዛሬውን ጨዋታ የሚያደርገው ከእሱ ጋር በኩል ሰላሳ ሰባት ነጥብ ላይ የሚገኘውን የባህር ዳር ከተማ ጨዋታ ውጤት ተመልክቶ ነው። እናም ባህር ዳር ከተማ በዘጠኝ ሰዓቱ ጨዋታ የሚያሸንፍ ከሆነ ወላይታ ዲቻ በተመሳይ የማሸነፍ ግዴታ ውስጥ ሆኖ ጨዋታውን የሚያደርግ ይሆናል። ይህ ደግሞ የበልጤ ጨዋታው ግለት በከፍተኛ ሁኔታ የሚጨምረው ይሆናል። ሀዋሳ ከተማና ዲቻ ደግሞ በዚህ ዓመት ሲገናኙ የዛሬው ለሶስተኛ ጊዜ ነው። ባለፉት ሁለት የሊግና የጥሎ ማለፍ ጨዋታዎች ግንኙነታቸው መደበኛውን ጨዋታ ያጠናቀቁት አንዳቻ በሆነ ውጤት ነበር። ዛሬ ለሶስተኛ ጊዜ በሚያደርጉት ጨዋታስ ማን ያሸንፋል ትላላችሁ? ተከብራችሁ አድማጭ ተመልካቾቻችን በሁለቱም ጨዋታዎች ዙሪያ ቅድመ ግምታችሁን በኮሜንት ላይ ያስቀምጡልን። መልካም ቀን።